መርሀባ ጋይዝ፣ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ጤንነት ከኔ ጋ ሁሉም ፒስ ነው። ግን የተሰራ ቪዲዮ ነበረኝ፣ እራሱ ሽኝት እጅ የሰራሁት ቪዲዮ ነበር። መልቀቅ አልተመቸኝም። እንደው ገራሚ እኮ ነው ምክንያቱም የተቆራረጠ ስለሆነ እስከማያይዘው ጊዜ እንትን አለብኝ ለማናቸው የሸኘናቸው ሰዎች ወይም ደግሞ የሸኘናቸው ጓደኞቻችን በጣም አንጀታችንን በልተውት ነበረ። ግን በሰላም መግባታቸው ነው ዋነኛው ነገር አልሐምዱሌላ። እንግዲህ በያላችሁበት አለም ዳርቻ ሰላማችሁ ብዙ ዝት ይበልኝ፣ ክፉ አይንካችሁ። ለእኛም አንድ ቀን ቀን ይወጣልና ይደርሳል። ወደ ሀገራችን የምንገባበት አጋጣሚ ሊፈጠር ይችላል ማለት ነው፣ ያው የአላህ ውሳኔ ሲደርስ ማለት ነው። ከዛ በፊት ግን ዛሬ አዲስ ቪዲዮ ጀላችሁ መጥቻለሁኝ። እንግዲ ተከታታይ ድራማ ምሳሌ የምትወዱት ዳራ ፔጅ ላይ የሚለቀቀው ማለት ነው። እንግዲህ በመጀመሪያ በባለፈው እንግዲህ በጣም ከፍቶት ነበረ። እንግዲህ ሉላን አሳልፈው ሲሰጡ በጣም ቢከፋቸውም እንግዲህ እያደር ነገራቶች እንደሚስተካከል እያሰቡ ሉላንም ያተረገመ ማነው ዝና የሚባል ሰውዬ ተመልሶ አገኝቷታል። ነገር ግን ደግሞ ሞገስ ከፍቶታል ማለት ነው። አሁን ላይ ማንንም ማናገር፣ ማውራትም፣ መነጋገርም ከሰው ጋር መደብለቅም አይፈልግም፣ እንዲሁም አይችልም። እንዲሁም ደግሞ ከ ብሩክ ጋር ለምን አሳልፈ ሰጠህብኝ ልጅህን ፈልገህ ነገር ግን የኔን ባለቤት አሳልፈ ሰጠህብኝ ብሎ ትንሽ ተደባብረዋል ማለት ነው። ግን በዛ መካከል ዛሬ ደግሞ እንዴት ተለመደው ያው ልጅ ልጄ ልጄ የሚላትን እንግዲህ እግዱን አስነስቶት ስለነበረ ሉላን ለማገኘት እግዱ እንድታስነሳ አድርጓት ነበረ። ምሳሌ የምሳሌ እንጀራ እናት ወይም ደግሞ ማህሌት እንግዲህ እሷም ዝናና አምና ግዱን አንስተዋለች። እንግዲህ በዛ መካከል እንግዲህ እሱ ያነጋገረለት የሚሸጠው ሰውዬ የዝና ወንድም እንደሆነ እሱን ይነግራታል። እሱን ሲነግራት ደግሞ ማነው ማህሌት በጣም ደስ ይላታል። ነገር ግን እነሱ ያነጋገራቸውን ይተውና በራሱ መንገድ ያነጋገራቸውን ሰዎች ይሸጣል። ጀግናው በሩቅ ማለት ነው፣ የምሳሌ አባት። እሷም ደግሞ እንግዲህ እሱ ማን ነው ዝና እኔ ያነጋገርኳቸው ሰዎች ናቸው ችግር የለውም ብዙ አይክፋሽ ብሎ ስላላት ከመልሳ ደስ ብሏት ነበረ። ነገር ግን ከሆነ ሰዓት በኋላ ቤቷ ከተመለሰች በኋላ ለኤፍራታ ደስ እንዳላት እና የዝና ቤተሰቦች እንደሚገዙ ስትነግራት ከትቂት ቆይታ በኋላ ደስታው ሳያልቅ፣ ወሬው ሳያልቅ፣ ደስታው ሳይጠውል ወይም ሳይሰነብት ሲደውልና ሊነግራት ሲደውል አታነሳም። ከማንሳቷ በፊት ያው እንደተለመደው ተለመደው እንግዲህ እግሬ ላይ ሊወድቅ ነው። ሌላ ምንድን ነው ብለሽ ነው ደግሞ። እሱ ምን ይሰራል ምን ይፈይድ ያለና ነው እያለች ጉራዋን እየነሰነሰች ከዝና የሸመተችውን ጉራ እያልከፈከፈችባት ስለነበረ ለማንኛውም ምንም ይበ ሲናደድ እንመልከተው፣ ሲናደድ እስቲ እንስማው። ስለዚህ አንሽለትና ሀሎ በየው ትላታለች። እሷም ደግሞ እንደተለመደው ተለመደው ጉራ ነው ትልና ታነሳና እውነቱን ይነግራታል። እሱም ደግሞ ምንድን ነው ለድምፅ በጣም ይቅርታ ዝና ያናገራቸው ሰዎች ሳይሆኑ እኔ በራሴ መንገድ ያናገርኳቸው ሰዎች ናቸው ብዙም ደስ አይበልሽ ብሎ ሲላት ደርቃ ቀረች ማህሌት። ብትል ማህሌት ብትል፣ እንትናም ማነው ኤፍራታም፣ ደግሞ ጭጭ ብላ ስትቀርባት ውሃዋን ደፍታ በግድ መለሰቻት። ነገር ግን እሱርም እንደዚ ነበር የምታደርቀው በገዛ ገንዘቡ በልዩ ገንዘብ የእሱን ገንዘብ አግታ ልጅቱ እንድትሞት ማድረጉ የዚህን ያህል እሱ እንኳን እንዴት እሷ አልደረቀም ማለት ነው፣ በገዛ ንብረቱ። እንግዲህ ይሄ ማህሌት ጉል ደግሞ እየ ቅሌቱ እየገዘፈ እየሄደ ነው። በሌላ በኩል ደግሞ እንግዲህ ሞገስም ከፍቶት በየመንገዱ ቁጭልና ዳጣም እንደተለመደ የሆነ ቦታ ትሄድና አንተ ሲከፋ አልወድም አልፈልግም በችግር የጊዜ ያገኘኋችሁ ቤተሰቦች ናችሁ፣ እናንተ ቤተሰቦች ናችሁ። ሞገስ ዛሬ የማንተን መተው አልፈልግም። ምንም ይሁን የሚስተካከለው ነገር ይስተካከላል። እንደ ዝክፍቱህ ማየት አልፈልግም ትልና የተለያዩ ነገሮችን እያለ ታጽናናዋለች። እንግዲህ ብሩክም ደግሞ ከሚሸጥበትና ከሚፈራረምበት ቦታ ይደርሳል። እሱም ደግሞ አመሰግናለሁ ብሎ ምሳሌን እያስታወሰ ነገራቶችን ተቀብሎ ይሄዳል ማለት ነው። እንግዲህ እሷም ደግሞ ያች የፈረዴባት እህተ ብይቱ ኤፍራታ እያዝናናቸው ትገኛለች። በዚ ምሳሌ ማን ነው በዚህ ሁኔታ ቅድስትን ጣም ደስ ብሏት ነበረ። መጨረሻ ላይ ያለውንም አብረን እናያለን ማለት ነው። አብራችሁን ቆዩ። እንግዲህ እነዛም የሸጡት ወይም ደግሞ የገዙት ሰዎች እንኳን ደስ ያለህ ያሰብክበትን ነገር ያሳካልህ ብለው ይመርቁታል፣ ይሄዳል ማለት ነው። በዛ ሁኔታ እንግዲህ ኢትዮጵያ ዝናብ ስላለ ምሳሌና ቅድስት ቤት ውስጥ ቤቱን እናዘጋጅ፣ ዛሬ ቅድስታችን ቀን ነው ጋሽሼ ይመጣል ወይም ደግሞ ብሩክ ይመጣል ብለው ተፍ ተፍ ሲሉ ስራቸውን ሰርተው ከመመርቀናቸው የተነሳ አብረው ሲጫወቱ በኳስ አፍንጫዋን ወይም ደግሞ ግንባሯን ስትመታት ራሷን ሳተች። ምሳሌ ምሳሌ ራሷን ስትስት ይችኛይቱ ምሷን ከመሳቷ የተነሳ ወይም ደግሞ በጣም ከመደንቅቷ የተነሳ ቅዱስ በጣም በጣም ትጨነቃለች። ስልክ መደወል ሁላ ያቅታታ። ትደውላለች፣ ነገር ግን ይጠራል፣ አይነሳም። ብዙ ጊዜ ትደውላለች፣ አይነሳም። ነገር ግን ብዙ ብዙ ጥራ ነበረ። ከዛ በመቀጠል ደግሞ እሱ ዘንድ ተስፋ ስትቆርጥ ወደ ዳጣ ዘንድ ትደውልና ዳጣ ጋሽ እንደዊለትና እንቶሎ ምሳሌ ራሷን ስታብኛለች፣ ኳስ እንጫወት በኳስ ራሷን መትቻት አለሁ ክትትልና ተነግራታለች። ከዛ እሷ ደግሞ ከሞገስ ጋር እየተዝናኑ እየተጽናኑም ነበር አብረው ነገር ግን እሺ መጣሁ መጣሁ አሁን መጣለሁ ትልና ተነስታ ትሄዳለች። ነገር ግን ምንድን ነው ምናምን ብሎ ሞገስ ሲጠይቃት ታይ እንዴ ራሷን ሳታች ምናምን ነው የምትለው ማናት ምሳሌ። እሱም በመጨነቁ እንግዲህ በመልካምነቱ የተነሳ በቃ ካስፈለኳችሁ ደውለሽ ንገርኝ ይመጣለሁ ይላትና ምን ነው አብረን ብነትለው እኔ አልሄድም። ነገር ግን የሚያቅታችሁ ነገር ካለ ንገሩኝ ይመጣለሁ። ምንም እንዳትፈሩ፣ ምንም እንዳይፈጠር ከእናንተ ይሻላል ብላችሁ ስታስቡ ደውይልኝ ይላት እና እሷም ሮጣ ትሄዳለች። ከሄደች በኋላ እዚያ ያለውን ነገር ምናምን ቢያደርጉ ምንም አልተሻላትም፣ አልነቃችም። ሐኪም ቤት ሄደው ተመለሱ፣ ነገር ግን እሱ አልነቃችም። በዚህ መካከል እንግዲህ ከቆየበት ስራ ወይም ከተፈራረመበት ወይም ተደስቶ ይመጣል ከተባለበት ቦታ ብሩክም ይመጣል። ሲመጣ ደግሞ ልጁ ራሷን ስታ ነው ያገኛት። ምን ሁና ነው? በየት ነው? በምን ነው? ምናምን ብሎ ሲጠይቅ ኳስ ነው እራሷን የመታት፣ ከዛም በኋላ ራሷን ሳተች፣ ሌላ ምንም ነገር የተፈጠረ ነገር የለም ብላ ትነግረዋለች። በዚህ መካከል ግን ቅድስት እንዲትዲን የምትጨነቀውን ያክል በጣም ተጨንቃ እራሷንም ለመሳት ምንም የቀራት ነገር የለም። እሱን በጣም ተጨነቀ። እንዲሁም ደግሞ ዳጣም በጣም ደነገጠች። ሁላቸውም በጣም ደንግጠዋል። ምሳሌም እንግዲህ ስትሄድ እንደዛ በጣም መርቅና የሸኘችውን ያክል ሲመጣ ግን በደስታ አልተቀበለችውም። እሱንም ደግሞ በጣም አሳዝነው ነበረ። በዚህ ሁኔታ ላይ እንዳሉ ምሳሌም እራሷ እንደሳተች ናት። ነገር ግን እየባሰባት ነው የሄደው ቅድስትም እንግዲህ የዚህን ያህል የምሳሳላትን እኔው በራሴ አጫውታለሁ ብዬ ልታመልጠኝ ነው ብላ በጣም በመደንገጥ ላይ ብቻም ሳይሆን ከሆነ ጊዜ በኋላ ወይም ከሆነ ሰዓት በኋላ ራሷን የምትስት ትመስላለች። እንግዲህ ምሳሌ አንድ ነገር ብትሆን ኤፍራታ ማነው ማህሌት ከመደሰቷ የተነሳ በአንድ እግሯ ወይም በቅንጭላቷ መሄዷ የማይቀር ነው። ነገር ግን ምሳሌ ያው ደህና ናት እያሉ በዚህ ሁኔታ ላይ ጨርሰዋል። በሚቀጥለው ክፍለ ጊዜ ምሳሌ ምን ሆነች? ሆስፒታል ሄዴች አረፈች? ወይስ ምን አደረጓት? ዳነች ወይ ምን ተፈጠረ የሚለውን ነገር በጉጉት እንጠብቃለን ማለት ነው። አብራችሁን በሚቀጥለው ክፍለ ጊዜ አብራችሁ ጠብቁን ማለት ነው። ይዘንላችሁን እመጣለን። ያበዴ ቪዲዮ ማለት ነው። ያበዴ ማለት ነው። ኤኒዌይስ፣ በጣም ልብ አንጠልጣይ እና እጅግ አስተማሪ የሆነው የዳራ ፔጅ ወይም ደግሞ ምሳሌ የሚለው ክፍለ ጊዜ ክፍል አምሳ ስድስት ይዘን መተናል ማለት ነው። ላይክ እና ሰብስክራይብ እያደረግን ሸር እያደረግን ዘና ፈታ እያልን አብረን ወደፊት እንቀጥላለን ማለት ነው። ፒስ ነው። ስራቸውን ስሩ አድርጉ ማለት ነው። ሀባይ በሚቀጥለው ክፍለ ጊዜ ወይም በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ውሎ እላለሁኝ ማለት ነው። ሀባይ አብሽሩ፣ በርቱ፣ ጠንክሩ ዱ አድርጉ ማለት ነው። ሌላም ቪዲዮ አለኝ ፖስተዋለሁኝ። በጣም በጣም በጣም መልካም አለ አይደለ። ስለ መልካም ጓደኞች ወይም ደግሞ ስለ መልካም ቤተሰቦች ነው አወራሁት። ላይክ ሼር በማድረግ ቤተሰብ አድርጉኝ፣ አበረታቱኝ ማለት ነው። መልካም ውሎ ለዛሬው ይሄን ይመስላል። በያላችሁበት አላህ ይጠብቃችሁ። መልካም